አማራ ሚዲያ ኮርፖሬሽን ዜና መጽሄታችንን በቀጥታ እየተከታተላችሁ ነው ተመልካቾቻችን። አብራችሁን ስላላችሁ ደስ ይለናል። የቢዝነስ የዘገባ ሰዓታችን ላይ ደርሰናል። መረጃዎቹን ከቤተልሔም ሞገስ የምንከታተል ነው የሚሆናል። ቤተልሔም ልም። አመሰግናለሁ ሶሊያና እንደምንላችሁ ተመልካቾቻችን፣ የሰዓት የቢዝነስ ዘገባችንን ጀምረናል። ከኛ ጋር ቆይታ አድርጉ። በአምራች ኢንዱስትሪዎች የስራ እድል እንደተፈጠረላቸው የስራ እድል ተጠቃሚዎች ተናገሩ። ከስራ እድል ፈጥረው በተጨማሪም የቴክኖሎጂ እውቀታቸውን እያሳደጉ መሆናቸውን ወጣቶች ገልጸዋል። ማሟንሽ ገነት ተጨማሪ አላት። ለአምስት ዓመታት ያክል የስራ ዕድል ተፈጥሮልኝ የበዩኒክ ፓስታና መኮሮኒ በምርትና ቴክኒክ ክፍል እየመራው ነው ያለው። በዚህ ስራ ያው ራሴንም ሞር ደግሞ ቤተሰብንም እያስተዳድር ይገኛል። የአባይ ምግብ ዘይት ፋብሪካ ላይ ተቀጥሬ በመስራቴ አንደኛ ራሴን ችያለሁ። ከቤተሰብ ጥገኛ እንዳልሆን ሆኛለሁ ማለት ነው። መጀመሪያ የጽዳቶች አስተባባሪ ሁኝ የቆየው ከዛ ኤሌክትር ሻል ነበር የጨረስኩት ከዛ የሙያ ስለሚጋብዘኝ በኦፕሬተርም ስለቆየው ወደዚህ እድገት ተሰጠኝና ሁለት ወር እንደሰራ ወደዚህ ወደ ኦፕሬተር ተቀየረ። ራሴን የማስተዳድረው በዚህ ደሞዝ ነው። እነዚህ ወጣቶች በባህር ዳር ከተማ በአባይ የምግብ ዘይት ፋብሪካና በዩኒክ የማኮረኒ የፓስታና ዱቄት ፋብሪካ የስራ ድል ተጠቃሚዎች ናቸው። ወጣቶች ከስራ ድል ተጠቃሚነታቸው ባለፈ በቴክኖሎጂ ዘርፉ ያላቸውን እውቀት እያሳደጉ መሆኑንም ይናገራሉ። የተለያዩ ሞተሮች አሉ፣ ኮምፕሬሰሮች አሉ፣ ጀነሬተሮች አሉ እና እነዚህ በኤሌክትሪካል በኤሌክትሪሻኖች ነው የሚንቀሳቀሱ። እኔም እንደሱ እንደ አንድ ክፍል ሁኜ ከማውቃት አንጻር ሌሎች ኤሌክትሪሻኖችን ሳልፈልግ ኢንዲፔንደንት የሚሰራቸው ነገሮች ይኖራሉ ማለት ነው። እና ከዚህ አንጻር ለወደፊትም ቢሆን ለጆፕ ማለት ኤክስፔሪየንስ ለማግኘት ያገለግለኛል ብዬም አስባለሁ ማለት ነው። ወደ ዋና ማሽን ኦፕሬተርነትም አድጋለሁ ብዬ አስባለሁ። ብዙ ነገር ተምሬያለሁ ከፓስታውም ከመኮረኒውም ከዱቄቱም ብዙ ነገር ተምሬያለሁ። አሁን እዚህ ማሽኑ ላይ ነው የምሰራ። በአማራ ክልል በወቅታዊ የጸጥታ ችግር ምክንያት ተቀዛቅዞ የቆየው የፋብሪካዎች የስራ እንቅስቃሴ በመነቃቃቱ ፋብሪካዎች የተለያዩ የፍጆታ ምርቶችን በማምረት ገበያውን ለማረጋጋት ከሚያደርጉት ጥረት በተጨማሪ ለዜጎችም የስራ እድል ለመፍጠር አስችሏቸዋል። አሁን ባለው አክቹዋል ስታተስ የሰው ኃይላችን ቋሚ ሰራተኛ 420 ሰራተኛ ነው ያለን፣ ጊዜያዊ ሰራተኛ 270። ከሁለቱም አቢሲኒያም ላይ የሚያገለግሉ ልጆች አሉ። በድምሩ ወደ ሰባት መቶ የሚጠጉ ሰራተኞች ይዞ አቅፎ የስራ ዕድል የፈጠረ ቀጣይም ደግሞ ሙሉ ፖቴንሻሉን እንግዲህ ያለው ወቅታዊ ችግርና ሰላሙም እየተረጋጋ አካሄደ ከዚህ እጥፍ ሊሆን የሚችል ሰራተኛ መቅጠርና በሙሉ አቅማችን የተሻለ የፋክተሪ ምርት ምንሰራበት እና የስራ እድል ምንፈጥርበት እቅድ እንዳለን በዚሁ አጋጣሚ መግለጽ ፈልጋለሁ። ለጊዜው ወደ 120 የሚደርሱ የስራ እድል ፈጥረናል። ሁሉም ቋሚ ሰራተኞች ናቸው። 43 የሚደርሱ ሴቶች ናቸው፣ ቀሪዎቹ ወንዶች ናቸው። ወደ 120 የሚሆኑ ቋሚ ሰራተኛ የስራ እድል ፈጥረን እየሰራን ያለ ወቅታዊ የጸጥታ ችግሩ ሲሻሻል የፋብሪካዎች የማምረት አቅም ያድጋል የሚሉት የፋብሪካው ስራ አስኪያጆች፣ ይሄ ሲሆንም የስራ እድል ተጠቃሚዎችን ቁጥር ለማሳደግ ያስችላል ብለዋል።